ሰበር ዜና ጥቅምት 10 2018። ጤና ይስጥልኛ አድማጭ ተመልካቾች፣ እንደምናረፈዳችሁ፣ የሰዓቱን አበይትና መሰበር ዜናዎች ይዤ ቀርቤ ያለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። የሸዋፋኖ የኃይለማርያም ማርያም ማሞ ክፍለ ጦር ከአዲስ አበባ በ60 ኪሎ ሜትር ላይ ጥቃት ፈጽሞ ከተማ መቆጣጠሩ ተነገረ። የፋኖ ኃይል በወሰደው እርምጃ የመከላከያ ካምፕ በቦምብና በጥይት ሲመታ የፋኖ ኃይሎች የአብይን ጦር ወደ ሸኖ እንዲሸሽም አድርገውታል። የፋኖ ኃይሎች በኩቱ ከተማ ሲገቡም ኮርምሽ ግምጃ ቤት በመግባትም የአብይን ጦር የሬሳ ክምር አድርገውታል። በዝርዝር መረጃውን እንቃኘዋለን። ወዲህ ደግሞ በወሎ የሚደረገው ትንቅንቅ ዛሬም እንደቀጠለ ነው። የፋኖ ኃይሎች አገዛዙን ጦር በበርካታ የወሎ ግንባሮች ድባቅ ሲመቱት ወልዲያ ድረስ ዘልቀው በመግባት አይቀጡ ቅጣትም ቀተውታል። ካድሬዎችም በቁጥጥር ስር ውለዋል። በዝርዝር የምታደምጡት መረጃ ከወሎ ግንባር ይዘናል። በሌላ በኩልም ጎንደር ታሪክ ተሰርቷል። ጎንደር በመሳሪያና በአብይ ወታደሮች ምርኮ መንበሽበሽዋን ከተሞችም በፋኖ እጅ መግባታቸውን በትላንትናው የዜና ወጃችን አሳውቀናችሁ ነበር። ዛሬ ደግሞ ውጊያውን የመሩ የፋኖ አመራሮችም ዝርዝር ሊሰጡን በስልክ ጋብዘናል እናገናኛቸዋለን። እንዲሁም በፋኖ የተገደሉ ከፍተኛ የብልጽግና አመራሮችም አሉ። በዝርዝር እንቃኛቸዋለን። ወዲህ ደግሞ ከጦር ግንባር መረጃዎቻችን ስንወጣ ሽመልስ አብዲሳ እኔ የኦሮሞ ራስ ነኝ ማለታቸው ተነግሯል አቶ ሽመልስ እኔ ባልኖር ኦሮሞ ብዙ ነገሩን ያጣል ሲሉም ለኦሮሞ ባለስልጣናት ተናግረዋል ዝርዝር ይዘንበታል እንደሚታወቀው ሐጂ ዑመር ድሪስ ከዚህ አለም በህመም በሞት ተለይተዋል ከዚህ ከህመም ሞታቸው በፊት ግን ሀጂ ላይ የስልጤና የኦሮሞ አክራሪዎች የፈጸሙባቸው ንግፍና በደል ጨምሮ የግድያ ሙከራ በዝርዝር እንገልጠዋል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 እስከ ፍጻሜው ድረስ አብራችኝ ቆዩን። ቀዳሚው ዳደረግኩት ዘገባ አልፋለሁ። እንደምታውቁት በትላንትና ዕለት በሰፊው እንደተዘገበው ታላቅ አባት ሀጂ ኡመር ድሪስ ከዚህ ዓለም በሞት መለየታቸው የሚታወቅ ነው። መፈንቅለ መጅሊስ የተደረገባቸውና በአክራሪ ኦሮሞ ሙስሊሞች በጽንፈኛ የስልጤ ተወላጅ ሲገፉና ሲበደሉ የነበሩት ታላቅ አባት ሀጂ ዑመር እድሪስ በመጨረሻም ከዚህ ዓለም ድካማቸው ማረፋቸው ተሰምቷል። እነሙጅብ አሚኖን የሙስሊም ጸረ አማራና ግጭት ጠማቂ የጽንፈኛ ኃይሎች በሀጂ ዑመር እድሪስ ላይ ወንበር በመወርወር ጭምር የግድያ ሙከራ ከዚህ ቀደም አድርገውባቸው እንደነበረም አይዘነጋም። ለእስልምና እምነት ተከታዮች ብቻ ሳይሆን ለሁሉም ኢትዮጵያዊ የእርቅ የ ፍቅርና የሰላም አባት የነበሩት የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ክቡር ዶክተር ሙፍቲ ሀጂ ኡመር ድሬስ ባጋጠማቸው ሕመም ሕክምና ሲደረግላቸው ቆይተው በትላንትና ሁለት ጥቅምት 9 2018 ዓ.ም ከዚህ ዓለም ድካም ማረፋቸውን ሚዲያችን ለማረጋገጥ ችሏል። ስለ ሰላም በመስበካቸውና ስለሚበደሉ ኢትዮጵያውያን ድምፅ በመሆናቸው በአክራሪ የኦሮሞ ሙስሊሞች በጽንፈኛ የስልጤ ተወላጆች እንደተጠሉና በዚህም ምክንያት ወንበር እስከ መወርወር እየደረሰና ከዚህ የከፋ የግድያ ሙከራ ተደርጎባቸው የነበሩት ታላቁ አባት ሃጂ ዑመር በፕሬዝዳንትነት ይመሩ ከነበረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በእነዚሁ አክራሪ ጽንፈኛ ኃይሎች ግፊት ተገደው እንደለቀቁም የሚታወስ ነው። እነዚህ ታላቅ አባት ካለፊነታቸው ከተነሱ በኋላ በተለያዩ እስላማዊና ሀገር አቀፍ መድረኮች ላይ እንዳይገኙ በእነዚሁ አክራሪ ጽንፈኛ ኃይሎች፣ ነፍጠኛ የድሮ ስርዓትን አፋቂም የአጼ ሰዎች ወዳጅ እየተባሉ ሲከለከሉና ሲገፉ መቆየታቸውን ሚዲያችን ካሰባሰቡ መረጃዎች ለማረጋገጥ ችሏል። እኚህ ታላቅ የሃይማኖት አባት በኃላፊነት ላይ በነበሩበት ወቅት የእስልምና እምነት ተከታዮች የሆኑ የአማራ ተወላጆች በማንነታቸው ተለይተው በወለጋና በሌሎች ኦሮሚያ አካባቢዎች በአሰቃቂ ሁኔታ በጅምላ ሲጨፈጨፉ ድርጊቱ በአስቸኳይ እንዲቆም እንደ መጅልስ መግለጫ ለመስጠት ሲሞክሩ ብልጽግናዊ እስልምና መፍጠር አለብን ከሚል የኦሮሞ ሙስሊሞች ከስልጤ ጽንፈ ተሸናፊዎች ተደጋጋሚ ሆነም ዛቻና የግድያ ሙከራም ደርሶባቸው ነበር። ታላቁ አባት ሀጂ ኡመር ድሪስ ሰሞኑን በጠና ታመው የሕክምና ክትትል ሲደረግላቸው ቢሰነብቱም ነገር ግን መትረፍ ሳይችሉም ቀርተዋል። በዚህም በትላንትናው ዕለት በጥቅምት 9 2018 ዓ.ም ተምረት እሁድ አመሻሹን ከዚህ ዓለም ድካም አርፈዋል። ሚዲያችን በታላቁ አባት ክቡር ዶክተር ሙፍቲ ሃጂ ኡመር ድሪስ ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቻቸውና ለመላው የኢትዮጵያ ሕዝብ መጽናናትን ይመኛል። ከዚሁ ከዜና ህልፈት ጋር በተያያዘ የፋኒት ባለምዋ ሲሆን የለቅሶ ስነ ስርዓት ተወልዳ ባደገችበት በአርቢት ማርያም ቤተክርስቲያን ታላላቅ ሃይማኖት አባቶች ከፍተኛ የፋኖ አመራሮች በተለይ የአረንዛው ዳሞት ብርጌድ አመራሮች በተገኙበት በትላንትናው ዕለት በምትመለከቱት መልኩ ተፈጽሟል። የፋኔት ባለሙያ ሲሆን እናትም ሐዘኗን መቆጣጠር አቅቷት እንደምትመለከቷት በአሳዛኝ ሁኔታም ሐዘኗን ገልጻለች። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። እኔ የኦሮሞ ዋርካ ነኝ ሲሉ አቶ ሽመልስ አብዲሳ ተናገሩ። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ባሳለፍ ነው ሳምንት የክልሉን ወቅታዊ የሰላም ጸጥታ ጉዳዮች የሚመለከት ስብሰባ በተደረገበት ወቅት ለጉባኤው ተሳታፊዎች እኔ የኦሮሞ ዋርካ ነኝ ማለታቸው ተሰምቷል። ርዕሰ መስተዳድሩ ይህንን ያሉት ከኦሮሞ ብልጽግና ፓርቲና የክልሉ መንግስት የተለያዩ አመራሮች ጋር የኦሮሞ ክልልን ወቅታዊ ሁኔታ ለመገምገም በተካሄደ ስብሰባ ላይ መሆኑን ሚዲያችን ከምንጮቹ ያገኘው መረጃም ያሳያል። አቶ ሽመልስ የኦሮሞ ዋርካነታቸውን የገለጹት በእርስዎ የስልጣን ዘመን የኦሮሞ ፖለቲካ ልሂቃን ከፍተኛ መከፋፈል ውስጥ ገብተዋል፣ የህዝባችን አንድነት አደጋ ላይ ወድቋል የሚል አስተያየት ከተሰብሳቢዎቹ መሰጠቱን ተከትሎ ነውም ተብሏል እንደ ሚዲያችን የመረጃ ምንጮች አቶ ሽመልስ አብዲሳ በስብሰባው ላይ በኦሮሞ ታሪክ እኔ የመራውትን መንግስት ያክል የኦሮሞ ጠላቶች የተንኮታኩቱበት ለኦሮሞ ወጣት የስራ እድል የተፈጠረበት የኦሮሞ ባህል ያደገበት እንዲሁም ኦሮሚያን በብልጽግና ጎዳና ያስቀመጠም እንደኔ ማንም የለም ሲሉም ተደምጠዋል የክልሉን አጠቃላይ የሰላም ጸጥታ ጉዳይ አስመልክቶ ጥያቄና ትችት የተሰነዘረባቸው አቶ ሽመልስ አብዲሳ ከላይኛው እስከታችኛው ያለው የክልላችን አመራር ከኔ ጎን ካልቆመ ኦሮሞ በጠላቶቻችን ስራችን እጅ መልሱ ይወድቃል። ከዚህ ቀደም ከደረሰብን የከፋ በደል ይደርስብናል ማለታቸውም ተሰምቷል። በስብሰባው ላይ ለተነሱት ሀሳቦች ሰፊ ማብራሪያ የሰጡት አቶ ሽመልስ አብዲሳ ከሶማሌ ሲዳማና አማራ ክልሎች ጋር ያለብን የግዛት ጥያቄዎች ተራ በተራ እየፈታናቸው የማንሄድ ከሆነም ከሆነ 50 ፐርሰንቱን የኦሮሞ መሬት ልንነጠቅ እንችላለን የሚል ማስጠንቀቂያ ያዘለ ሀሳብም ሰንዝረዋል ተብለዋል። ርዕሰ መስተዳድሩ አያይዞም የኦሮሞ ነጻነት ሰራዊትን በድርድርና በእርቅ በቁጥር ርቀንሰነዋል ለጊዜውም ቢሆን ከኛ ጋር አንሰራም ያሉትን ቀስ በቀስ ወደኛ እናመጣቸዋለን። ኦሮም ያገኘውን እድል በውሉ ያልተረዱት የራሳችን ልሂቃንም ነገ ከነገ ወዲያ ሲገባቸው ከኛ ጋር መስራታቸው አይቀርም ማለታቸውን መረጃውን ለሚዲያችን ያደረሱ ምንጮች አክለው ገልጸዋል። አሁን በቀጥታ ወደ ናባስበር መንደር ከጦር ግንባር ወዳገኟቸው ወደ አማራ ክልል አበይትና መሰበር መረጃዎች አለፋለው። በምስራቅ አማራ ቀጠና አርሶ አደርና ወደ ሕክምና የሚሄዱም ህመምተኛ መስለው ሲሸሽ የነበሩ ሶስት የብልጽግና ካድሬዎች በቁጥጥር ስር መዋላቸው ተሰምቷል። የአፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ ንጉስ ሚካኤል አሊኮር ሰራዊት የክልል ላይ ፍተሻ በማድረግ ላይ ሳለም ተፈላጊ የሆኑ ሶስት የብልጽግና ካድሬዎችን በቁጥጥር ስር መዋሉም ተነ ተነግሯል ጡት በመቁረጥ የጥላቻ እርካታውን ለሚገልጸው የብልጽግና ቡድን ተላላኪ የሆኑት ካድሬዎች አርሶ አደርና ወደ ህክምና የሚሄዱ ህመምተኛ መስለው ሲሸሹ ነው በቁጥጥር ስር የዋሉትም ተብሏል ይህ በእንዲህ እንዳለ አፋ ባሀ ሚኒሊክ እዝ በራያ ቆቦ ዙሪያ ወልዲያ ዙሪያና መርሳ ውርጌሳ ባለፉት አራት ቀናቶች ከባድ ትንቅንቅና ትጋድሎ ላይ ይገኛል የሚኒሊክ እዝ ምስራቅ አማራ ኮር አንድ ኮር ሁለት ልጅያ ስኮርና የዚሁ ልዩ ዘመቻ በሶስት ትላልቅ ግንባር ች ባለፉት አራት ተከታታይ ቀናቶች የኦሮሚያ ብልጽግና ልዩ ኃይልን ጨምሮ አዲስ ከተቋቋሙት የብልጽግና ሰራዊት ጋር ብርቱ ትንቅንቅ ትጋሎ እያደረጉ ይገኛሉ። ትጋሎ በራያ ግንባር በጮቢ በርና በአይባው እስከ ሸዎች እንዲሁም በተኩሌሽ እስከ በረሃ ከባድ ትንቅንቅና ትጋሎ እየተደረገ ምሽግ ለቆ ታንክ መድፍ ቢኤም ፋኖን ለመዋጋት አይበቃኝም ብሎ ድሮንና ጀት ተማምኖ ማጥቃት የመጣ የብልጽግና ሰራዊት መሀል ገብቶ ቁስለኛና አስከሬን ማንሳት በማይችልበት የሚያሳልፉበት ሁኔታ በፋኒት በአለም ዋሴና በፋኒት ትግስት ወዳጁ እህት ወንድሞች እየተረመረመም ይገኛል። በሌላኛው ግንባር ወልዲያ ዙሪያ የምስራቅ አማራ ኮር ሁለትና የልጅ ያሱ ኮር አህዶች በጥምረት በመቻሬና በስሪንቃ ማጥቃት የመጣውን የብልጽግናን ኃይል መክተው በመልሶ ማጥቃት ወልዲያም አስገብተውታል። እስከ ወልዲያ ድረስም እየቀጠቀጡ ተከትለውት ገብተዋል። የልጅ ያሱኮር አህዶች በጥምረት በሀብሩና ውርጌሳ ግንባር ከባድ ትንቅንቅ ተጋድሎ በማድረግ በርካታ የብልጽግና የብልጽግና ስራዊት በመደምሰስና በማክሰል እንዲሁም ከ30 በላይ የብልጽግና ኃይል በምርኮ በመያዝ ከ45 በላይ ክላሽ ከተተኳሽ ጋር በመማረክም ታላቅ ድል አስመዝግበዋል። በትላንትና ሁለት በነበረው የዜና ወጃችንም እነዚህን ምርኮዎች በቪዲዮ ወደ እናንተ ማድረሳችንም አይዘነጋም። ወሎ ላይ ተአምር እየተሰራ ነው። ዛሬም ውጊያዎች እንደቀጠሉ ነው። በተለይ ዛሬ ላይ እየተደረጉ ያሉ ውጊያዎች እጅግ አስገራሚ ናቸው። በርካታ የብልጽግና ጦር ለወሬ ነጋሪ ሳይቀር እየተደመሰሰበት ያለ ውጊያ ተደረገ ነው። ውጊያው ሲጠናቀቅ ዝርዝር መረጃ ይዘን የምንመለስ ቢሆንም ነገር ግን በወሎ ያለው ትጋሎ እጅግ የሚያስደንቅ የሚያስገርም ነው። እነምሬ ወዳጁ የሰሩት ሰራዊት ኬት የመጣ ነው የሚያስብል ለወዳጅም ለጠላትም የሚያስደንቅ ጦር ነው። በየአካባቢው ውጊያዎችን ያደርጋል፣ የብልጽግናን ጦር ይደመስሳል። ከዛም ባለፈ ምርኮም በገፍ ነው እያፈሰ የሚገኘው። ከመሳሪያ ጀምሮም እስከ ብልጽግና ወታደሮች በምርኮ በምሬ ወዳጁ ጦር ቁጥጥር ስር እየገቡ ነው። ወሎ ላይ እየተደረገ ያለው ትጋሎ እጅግ አስገራሚም አስደናቂም ነው። ከወሎ ስንወጣ ወደ ሸዋ እናልፋለን። ከአዲስ አበባ አፍንጫ ስር ጥቃት ተፈጽሟል። የኃይለማርያም ማሞ ክፍለ ጦር ድንቅ ኦፕሬሽን አካሄደም። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ ፋኖ ድል በድል ሆኗል። ከተማም ተቆጣጥሯል። የአፋባሃ ደቡብ አማራ ቀጠና ሳምኖ እዝ ኃይለ ማርያም ማሞ ክፍለ ጦር ሬጂመንት 1 ሬጂመንት 2 ሬጂመንት 4ና የክፍለ ጦሩ ቀኝ መሐንዲስ በጥምረት በአዲስ አበባ በቅርብ ርቀት ላይ በኮቱ ታዳጊ ከተማ በመግባት ከየባ በማድረግ የብልጽግናን አሽከሮች ላይ ድንቅ ኦፕሬሽን መፈጸሙን አስታውቋል። በዚህም የአገዛዙ ሰራዊት ምሽግ ላይ በቦምብ ፍንዳታና በተኩሱ ያናወጡት ሲሆን በዚህም ከከበባ የተረፉት የብልጽግና ኃይል ከተማዋን ለቀው በመሸሽ ወደ ሸኖና ጫጫ ከተማ ጥለው ፈርጥጠዋል። ፋኖም ከተማዋን ለስምንት ሰዓታት ተቆጣጥሮም ሰንብቷል። በቀጣዩ ቀንም የኃይለ ማርያም ማሟና ብስቶች ይህንን ድንቅ ኦፕሬሽን አቅደውና አስበው የክፍለ ጦሩ አንድ ቤዛ ሬጅመንት ሁለት ዳኛው ሬጅመንት ሶስት ሰላም ሰው ሬጅመንት አራት ቦጋለ ሬዥመንትና የኃይለ ማርያም ማሞ ክፍለ ጦር ቃኝና መሐንዲስ በቅንጅት ኮርምሽ ንዑስ ወረዳ ከአዲስ አበባ ፍንጫ ስር 60 ኪሎ ሜትር የእምዬ ምኒልክ የጦር ገምጃ ቤት ላይ የብርሃን ጁላንስ ሰራዊት መሽጎ ከነበረበት ካምፕ በመግባት ሰራዊቱን ቀለቦት ውስጥ በማስገባት የወቀጡትና ያረገፉት ሲሆን፣ በብልጽግና በኩል ሁለት አምፑላንስ ሙትና ቁስለኛ ጠቅጥቆም አሸክሞ ያስፈረጠጠ ሲሆን፣ ያልጠበቀው ዱብዳ የገጠመው የአብይ አህመድ ሰራዊት ከሸኖ ጫጫና ከ ለልቱ ከተማ ተጨማሪ ኃይል በማምጣት ለመከላከል ሙከራም እያደረገ ይገኛል። የሸዋ ቀጠና የኃይለማርያም ማሞ ክፍለ ጦር በቀጣይ ድሉን የሚያስቀጥል መሆኑን የክፍለጦሩ ምክትል ለሚዲያችን አስታውቀዋል። የሸዋ ቀጠናም የአፋባሃ የሸዋ ቀጠና ፋኖም ከሰሞኑን መነቃቃትን አሳይቷል። በበርካታ አካባቢዎች ጥቃትን እየፈጸመ ነው። ከሸዋ ቀጠናም አልፎ ኦሮሚያ ክልል እየገባ በአዲስ አበባ አፍንጫ ስርም ጥቃቶችን እንደዚህ እየፈጸመ ነው። እጅግ የሚያስ ሲያስደንቅ ነው። አሁን በቀጥታ ከወደ ጎንደር ወደ ተሰሙ ሰበር ዜናዎች አልፋለሁ ዘረው ባንቶቹ ባንዳና ከሃዲ ላይ ጥብቅ እርምጃ መውሰዳቸውን አስታወቁም። ጡት በመቁረጥ የጥላቻ እርካታውን ለሚገልጸው የብልጽግና ቡድን ተላላኪ የሆነ ከሃዲ ባንዳን ጥቁር አማራዎችን ዛሬ እስቴ መካነ ኢየሱስ ላይ ልክ እንደደረቀ ዛፍ ቅጠል አርግፈ ናቸዋል ሲሉ የፋኑ ኃይሎች አስታወቁም። ከነዚህ መካከል የእስቴ ወረዳ ፖሊስ አመራሩን የዘረ ውባንታዎቹ የአፈሙዝ አለንጋም አርፎበታል፣ ላይመለስ ተሸኝቷል። ሲሎም የፋኑ ኃይሎች የምትመለከቱትን አመራር ማሰናበታቸውን ገልጸዋል። በአፋ ባህ በላይ ዘለቀ ዘሜጀር ጄኔራል ውባንታ ባት አንደኛ ኮር የሚገኙት የጉና ክፍለ ጦር አናብስቶች ትላንት ከንጋት ጀምሮ በእስቴ ቀጠና እያደረጉት ባለው ትጋሎ የፋኑ ኃይል በድል ላይ ድል እየደረበ ነው። የብልጽግና ኃይልን ደግሞ እያንበረከኩት እየነዱት መሆናቸው ያላቸውን ሚዲያችን ለማረጋገጥ ችሏል። በትላንትና ሁለት በጎንደር የፋኖ ኃይሎች ታላቅ ጀብዱ ፈጽመዋል። በትላንትና ሁለት በጎንደር በነበረው ውጊያም የስቴዴንስ ብርጌድን ጨምሮ በርካታ የፋኖ ብርጌዶች በጥምረት ባድረጉት ውጊያ ማለት ነው ከፍተኛ ድልን ሲቀናጁ በርካታ ከመቶ በላይ የብልጽግና ኃይልን በምርኮ ከመያዛቸውን ባለፈ ከተሞችንም ተቆጣጥረዋል። በርካታ የብልጽግና ኃይልንም ደምስሰዋል። ከዚህ ጋር በተያዘ ትላንትና ሰፊ ዘገባ ሰርተንላችሁ ነበር። ታዲያም ይህን የሚያረጋግጡ የፋኖ አመራሮችን በስልክ መስመራችን ላይ ጋብዘናል። አርበኛ ብርቃየው ደምሴ የእስቴ ደንሳ ብርጌድ ዋና አዛዥ በስልክ መስመራችን ላይ ይገኛል። ከእሱ ጋር የተደረገውን ቆይታ አድምጥ እንመለስ። የነበረውን የፋኖ ድል ያስቃኘናል። ዛሬ አውደው ግንባር ከፍተኛ ተሳትፎ ማድረግና ድል በማስመዝገብ የእስቴ ደንሳ ብርጌድን ተሳትፎ እያደረገ ከመሆኑ ጋር ተያይዞ የብርጌዱ ዋና አዛዥ ፋኖ ብርቃየው ደምሴ እንደምን ውልሃል? ከድል መልስ እረፍት በማድረግ ማብራሪያ ረሰጠን ስለፈቀድክ እጅግ አርጄ ነው የማመሰግነው። በቀጠናው የነበረው ትንቅንቅ፣ የተገኘው ውጤት የስቴደንሳ ብርጌድ ተሳትፎ ምን ይመስል ነበር? ለአድማጭ ተመልካቾቻችን አድረሰለን። እሺ እናመሰግናለን። ያው ዛሬ በተሰረው ሳ ወይም ዛሬ በተሰረው ኦፕሬሽን ያው እጅግ በጣም አስደናና እጅግ አስደናሚ የሆነ ስራ ተሰርቷል። ያው እንግዲህ በአማራ ፋኖ ብሔራዊ ሀይል የሜጀር ጀነራል ባንድ አባት አንደኛ ጦር ጉና ስበጦር ሴደንሳ ብሪጌድ አርበኛ ብቃዬ ደምስ ይባላለን። ዞሮ ዞሮ ዛሬ የሰራነው ስራ በጣም እጅግ አስደሳች እና እጅግ በጣም ጥሩ የሆነ ስራ ሰርተናል። ያው ዛሬ እንግዲህ እንደሚታወቀው ሴደንሳ ብሪጌድ ያው እንግዲህ የአገዛዙ ሀይል ሴደንሳ በተቀመጠበት ቦታ ላይ መካኒ ጀሶች ከተማ ላይ ማቢ ተራራ ላይ ደንጎልድ ተራራ ላይ መድኃኔ ዓለም ላይ ወደ ተራ ላይ የተቀመጠበት በአራቱ አቅጣጫ በተቀመጠበት ላይ ያው እንግዲህ ስቴደንስ አድርጌት ዛሬ በጣም ትልቅ ተጋድሎ አድርጋለች። የአገዛዙን ኃይል አስፈላጊውን ኃይል መታለች፣ ደምሳለች፣ የምትፈልገውን ነገር ሁሉ አድርጋለች። ሰርቶ ተሰርቶና ተደርጎ የማይታወቁ ስራ በጣም አስፈላጊ አስፈላጊ አስፈላጊውን ሀይል ዛሬ ተመቶ ተደምቶ ያገዛዙም ሀይል እየፈረቀጠ አይግዛኝን እየበጠ ይገኛል። ከዛ ውጭ ጠላትን በቃ ዛሬ ሙሉ ለሙሉ እርግጠኛውን የምናገረው ዛሬ የአገዛዙም ሀይል አስፈላጊውን የሚመት ተመቶ፣ አሁን ባለንበት ሰዓት ድረስ ከተማውን ሙሉ ተቆጣጥረን መምታት ያለብንን ሀይል መተን፣ መያዝ ያለብንን ይዘን አስፈላጊውን የውድ መሳሪያዎችንም የነፍስ ወከፍ መሳሪያዎችንም ተተኳሾችንም ይዘን ወጥተናል። ያው የተማረከ ሀይል አንድ መቶ ሀያ ሰባት ሀይል ተማርኳል። ክላሽ ሰባ አንድ ክላሽ ተማርኳል። አብራራው አምስት ብሬን ሶስት። ያው እንግዲህ በውጊያው የተሳተፉ ብሪጌዶች እንደ ጉና ክፍለ ጦር ሶስት ብሪጌዶች ከውጊያው ላይ ተሳትፈዋል። መቅደላን ብሪጌድ መስመሮችን ጋሳይ ላይ ለማዘጋት በጣም ምርጥ ስራ ተሰርቷል። ተሰርቶ የማይታወቅ በጣም ምርጥ ስራ ተሰርቷልና የአገዛዙን ሰራዊት እንዳስፈላጊነቱ አስፈላጊነቱ አድርገን ስቴደንስ አድርጌል። አራትን ሻለቃ በመያዝ አስፈላጊ የሆኑ የወዱ ቡድን የወዱ መሳሪያ በመያዝ በቂ የሆነ ስተኳሽ በመያዝ አስፈላጊ የሆኑ ኃይል የአገዛዙ ኃይል ዛሬ በሚቻለው አስፈላጊውን ሙሉ ገዝፎ የተቀምጦ የነበረውን የአገዛዙን ወንበር አስጠባቂ የሆነ ምንሻና ፖሊስ አድማ ብተና በጣም አስፈላጊ በሆነ ምት ዛሬ ተመቷል። ህዝባችን ደስ በሚል አስደስተናል። ከተማውን ሙሉ በሙሉ በፋኖ እጅ አስገብተናል። በጣም አስፈላጊው ምት ተመቷል። ጨርሻለሁ። እናመሰግናለን። ፋኖ ብርቃዩ፣ ምናልባት የተገኙ የጠቀስካቸው ድሎች እንደ ብርጌድ ናቸው እንደ ክፍለ ጦር የተገኙ ናቸው? አይ እሺ የተገኙት መሳሪያዎች ወይም ትጥቆች የውድ መሳሪያዎች፣ ያው እነዚህ ያው አብዛኛውን እነዚህ መሳሪያዎች ያው አብዛኛዎችን ኤስፔሪንስ ብርጌድ ቢሆንም ግን አሁን እዚህ ጋር ያለውን ድግም ከሁለቱንም ብርጌዶች ያካትታል። አገረዘንን ብርጌድንም ያካትታል። አንዳየት ብርጌድንም ያካትታል። ያው ዞሮ ዞሮ ከነሱ ጋር የጥም ለሰራዊ መስራት ነው። ይህና ጥሩ ውጤት ያመጣ ነው። ተተኳቶችን ብዙ ተተኳሾች ት ከሁለት ሺህ ምናምን የክላስ ያላነሰ የክላስ ተ ከአንድ ሺህ ምናምን ያላነሰ የድሬን ጥይት እሱንም አወጣናል። የአገዛዙንም ጊዜ ያስቀመጣቸውን ለወታደራዊ ሳይንስ ያስፈልጋሉ ተብሎ የተቀመጡ ጥቶችንም እሱንም ያው በኛ እጅ ቁጥጥር ስር አድርገን እንገኛለን። መልካም። ዛሬ በተካሄደው ለአስጨራሽ የቀጠናው ትንቅንቅም፣ እንደዚሁም የእስቴ መካነ የሱስ ከተማ እና አካባቢው ላይ የተገኘው ድል እጅግ በጣም ከፍ ያለ ነው። በዚህ ተጋድሎ ዋናውና ትልቁ ከተማን ቁጥጥር ስርም ስታደርጉ ከፍተኛ የሆኑ የአገዛዙ ሰዎችም እንደዚሁ እርምጃ ተወስዶባቸዋል እና ምናልባት የከተማዋን የፖሊስ አዛዥም እርምጃ እንደተወሰደበት ነው እየሰማ ነው። ይህ ሁኔታ ምን ይመስላል? አዎ የከተማው አመራር የፖሊስን ዋና አዛዡን ምስሉን ተመቷል። የሚኒሻን ዋና ቀርና ስተመቷል። የአድማ ብተነውም ዋና ቀርና ስተመቷል። ዛሬ በተሰራው ኦፕሬሽን በጣም ተወርዋሪ ሀይል ብሎ ወረደውን የወረደውን የካቢኒውን ወንበር አስከብራለን ወይም የናብይን ወንበር እናስከብራለን አደራጅተው በጣም የተሻለ ሀይል ብለው ተወርዋሪ ሀይል የአደራጁትን ሀይል ቢያንስ ከሰማያ ምናምን ያላነሰ በጣም የተሻለ መሳሪያ የያዘ በጣም የተሻለ ተመኳሽ የያዘ በጣም የአቅም ግንባታ የተሰጠው ሀይል ተወርዋሪ ሀይል ተብሎ የተመደበውን እሱን ከወቅ ለማስገባት ሙሉ ሙሉ በቁጥጥራችን እጅ ውስጥ አስገብተናል። አዛውጭም አስፈላጊ አስፈላጊ የሆኑትን አመራሮችን እነሱን መርተናል። ያው በእጃችን ላይ የሚገኙ እስካሁን ድረስ አሉ። ያው እንደ አስፈላጊነቱ እነዚህንም ሰዎች አሁን መማር ያለበትን አካል እያስተማርን እንገኛለን። መቀጣትና መወሰን ያለበትን አካል ደግሞ እየወሰን እንገኛለን። ጨርሻ ያለው አመሰግናለሁ። መልካም ፋኖ ብርቃየ ደምሴም የስቴደንስ ብርጌድ አዛዥ። እጅግ አርገ ነው የምናመሰግን ነው። ወደ ክፍለ ጦር አዛዡ ነው በቀጥታ የምሸጋገረ የጉና ክፍለ ጦር ወታደራዊ አዛዥ ፋኖን አርበኛ አዛዥ ደስ አለኝም። በቀጥታ የስልክ መስመራችን ላይ ነው የምትገኘው። እና አዛዥ እጅግ አርጌ አመሰግናለሁ። በቅድሚያ አጠቃላይ እንደ ክፍለ ጦር ብርጌዶችን ሻለቃዎችን አናቦ ይህንን ወታደራዊ ሂደት ከመምራት ጀምሮ አንተም በውጊያውም ተሳታፊ ነበርክና ያለው ሁኔታ ምን ይመስላል? የዛሬ ወደ ግንባር ስንት ሰዓት ነው የጀመረው? አጠቃላይ በውጊያ ሂደት ውስጥ የተገኙ ድሎች እንዴት ይገለጻሉ? ለአማሽ ተመልካቾቻችን አደሰልን። እሺ አመሰግናለሁ ወንድም፣ የሻለቃ ፍርቃየው ገልጾታል። ይህን ኦፕሬሽን ስናስብ እንዲያውም እኛ እንደ ክፍለ ጦር ብቻ ብለን እናስበን ነበር። ቀለል አድርገን ያየነው ለዚህ ጥላት የሚሆን ግዝፉ ቡና ክፍለ ጦር ለዚህ በቂ የሆነ ሰራዊት አለን በማለት ብቻችን ልናደርግ ስንል የኮሩ ዘመቻ መምሪያ ኃላፊ ሻለቃ ቢራራ ደምሴ እሱ ጋር በመወያየት ኤደንሳ ላይ ስናስገባ ሻለቃ ማነው አገረ ይዘን እና አንዳቤት ሲሬንሳን ከተማ በማስገባት እነዚህ መሶስቶቹን ከተማ ላይ እያስገባው መቅደላ መንገድ እንዲዘጋ አድርገናል። ጥሩ ስራ ሰርታልናለች። ስለዚህ ካሰብነው በላይ ነው የሆነልን። ሙሉ በሙሉ ከተማውን ተቆጣጥረናል። ማርከናቸው፣ አስተምረናቸው አሁን ዛሬ የሞተው የፖሊት አዛዡ ለእንግዲህ እንደዚህ እንዳይለመድህ አትክሉ ተገለል ወይ ወደኛ ተቀላቀል፣ የባለ ዛርፈህ የግል ህይወትን ኑር ብለን አስተምረን እየለቀቅነው ሰውዬ ነው። ዛሬ ኢንስፔክተር ልየው እጃችን አጃችን ወርቆ እንደዚህ መስዋዕትነት የከፈለ የተሰወው አስተምረን ለቀነው ነው። ክድወ ግን ስልጣን ብሎ እድወ ዛሬ እጃችን ወርቆ ማርከን አስተምረን ለቀ ነው። አማራ እንደ አማራ አስክባል ብለን ዛሬ ግን ካዲ ካዲ ነው መቼም እጃችን ወርቆ ተሰውቷል። ስለዚህ ከተማችን ሙሉ በሙሉ ተቆጣጥረናል። ጥሩ ድል አግኝተናል። ተተኳሾችን፣ ብሬኖችን ብዙ የቡድን መሳሪያና ነፍስ ወከፍ መሳሪያ አግኝተናል። ለአማራ ሕዝብ ምንም ያላሉትን ንጹሐን ታጋዮች፣ ንጹሐን ቤተሰባቸውን አስተዳዳሪ የሚኖሩ ሰዎች በግፍ ታስረው እየተሰቃዩ እየተገረፉ የታኖ መረጃ ናቸው ሳኖ ናችሁ በማለት የግል ስራቸውን የሚሰሩና የሚኖሩ ሰዎች ምንም አይነት ንክኪ የሌላውን ህዝባችሁ ሁሉ ንጽዋኑ ሁሉ እያሰረ እያሸማቀቀ ማገቸው ቦታውን ሁሉ ፖሊስ ጣቢያውን ሰብረን ንጹህ የአማራ ህዝብን ነጣውተናል። ዛሬ አድማጮች፣ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላል። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩል። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩል። እንዲሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።